የሳቅ መንደር ወይስ የተቃውሞ መንደር ወይስ የጭብጨባ መንደር የትኛው መንደር ላይ ነክ ተመስገን። ዛሬ ቀኑ በጣም ደስ ይላል። ቤቲ ልክነሽ ነኝ። ላይክ ሰብስክራይብ በማድረግ ትልልቅ የሆኑ ለህይወታችሁ የሚጠቅሙ መልዕክቶችን ያዳምጡ እንዳያመልጣችሁ። ዛሬ ስለ ስኬት መንደሮች ነው ማውራችሁ። ስኬት እንግዲህ ፈልጎ ማግኘት ነው። ስለዚህ ስኬት ፈልጎ ማግኘት ከሆነ የምንፈልገው ምንድን ነው? ያንን የምንፈልገውን ነገር ለማድረግ ግን ሶስት የግድ ማለት ያለብን መንደሮች አሉ። የመጀመሪያ የሳቅ መንደር ነው። እንግዲህ ሰዎች የሆነ ነገር አሳካለሁ እንደዚህ አሳካለሁ እንደዚህ አደርጋለሁ ስንል መጀመሪያ ብለው ነው የሚስቁብን። በጣም ማለት ነው ስፔሻሊ፣ የሚወዱን ሰዎች፣ አጠገባችን ያሉ ሰዎች፣ ምናልባትም አቅማችንን ያውቃሉ ብለን የምናስባቸው ሰዎች በጣም ይስቁብናል፣ ያሾፉብናል። እንደውም ስም ሁሉ ይወጣልናል፣ ቅጽል ስም ይወጣልናል ምናምን ማለት ነው። ብዙ አይነት ነገሮች እናሳልፋለን። ከዚህ ሰፈር ብዙ ሰዎች እዚህ መንደር ላይ ነው የሚቀሩት። ምንወዳቸው ሰዎች ሲስቁብን፣ ሲያለምጡብን፣ ሲያሾፉብን ሳቃቸው እያቃጨለብን ወይም ሹፈታቸው ቅጽል ስማችን እያለ ምናደርገዋለን? እዚህ መንደር ላይ ብዙ ሰዎች ልማቸው ይተውታል። ይህንን መንደር ተቋቁመን ካለፍን ግን ሁለተኛው መንደር ደግሞ የተቃውሞ መንደር ይባላል። ልክ ሰዎች ሲስቁባቸው፣ ሲያሾፉባቸው እንደማታቆሙ ሲያውቁ ምን ያደርጋሉ? በማስረጃ ይቃወሟቸዋል አያቸው አይደለ ይሄ ማለት ይሄ ይሄ ነው ስለዚህ እከሌ ገሌ ስላላደረገው እናንተም አታደርጉትም በምን አቅ በምን ችሎታ እንትና እኮ እንዲህ እንዲህ እንዲህ አይነት ነገር አለው እሱ እንኳን አልቻለውም እያሉ በደንብ አድርገው በማስረጃ ይቃወሟቸዋል ማለት ነው እዚህ ላይ ደግሞ ከዚህ በርትተው ያለፉ ሰዎች ምን ይላሉ ይራገፋሉ ማለት ነው እናንተ ግን ከዚህ መንደር እጅግ በጣም በጥንካሬ እንደምንም ብላችሁ በብዙ ቻሌንጅ ውስጥ ሊሆን ይችላል ካለፋችሁ፣ የመጨረሻው ሶስተኛው የጭብጨባ መንደር የጭብጨባ መንደር ኤቭሪዋን፣ ሁሉም ሰው የሚያውቃችሁም የማያውቃችሁም በጠቀም ላይ እየተነሳ ምን ይላችኋል? ያጨበጭብላችኋል። እሱ እኮ የሰፈሬ ልጅ ነው፣ እሱ እኮ አውቀዋለሁ፣ ያጎቴ ልጅ ነው፣ ያክስቴ ልጅ ነው፣ ልጅ ናት፣ እናቴ ናት። ሁሉም ሰው የእናንተን ዝምድና ሜንሽን እያደረገ ምን ይላችኋል ያሞግሳቸዋል። ድሮም እኮ አቅም አለች፣ ድሮም እኮ ትችያለች፣ እሷ እኮ እንደዚህ ነች፣ እሱ እኮ እንደዚህ ነች፣ የሆነ ነገር ቻሌንጅ ሆኖበት ነው እንጂ ይችላል እኮ ብሎ ነበር፣ እኮ እንደዚህ አደርጋለሁ ብሎ ነበር አደረገው፣ ተብላችሁ ሁሉም ሰው ያጨበጭብላችኋል። የተቃወማችሁ ሰው፣ የማያውቃችሁ ሰው፣ የሚያውቃችሁ ሰው በጠቅላላ ምን ይላችኋል? ያጨበጭብላችኋል ማለት ነው። ስለዚህ እዚህ ጭብጨባ መንደር ላይ ለመድረስ ግን ሁለቱን መንደራት በብቃት ማለፍ የግድ ይላል ማለት ነው። ስለዚህ የጭብጨባ መንደር ላይ ለመገናኘት የግዴታ እነዚህ መንደሮች ማለፍ አለብን። ስኬት ማለት ፈልጎ ማግኘት ነው። ስለዚህ ፈልጎ ለማግኘት ደግሞ እነዚህ ሶስት መንደሮች አልፎ የስኬት ማማችን ላይ እንገናኝ ማለት ትፈልጋለሁ። መልካም የተባረከ ስኬት። አማቀንልን ቤቲ ልክነሽ ነኝ። ስኬት ማማችን ላይ እንገናኝ።